ድሬዳዋ የኦሮሚያ ክልል አካል ነበረ። መንግስትማ አያውቃትም፣ ድሬዳዋ አያውቃትም። አዎ፣ አላስቀመጡም። ድሬዳዋ የኦሮሞ ሆነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። ሰላም ጤና ስትልህ ወደ ቻናላችን ቤተሰቦች፣ እንደምቆያችሁ እንደምከረማችሁ። ይህ ዛፍራ ቲዩብ ነው። ዛፍራ ቲዩብ ልክ እንደተለመደው አዳዲስ ወቅታዊና ተአማኒ መርዞችን ዞር እናንተ ከቸ ብለዋል። ዛሬ ደግሞ ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ክልል ነበረች ብለው ተናግረው በዚህ ላይ የድሬዳዋ ከተማ ከንቲባ አቶ ከድር ጁሀርና ሌሎች ወጣቶች አስገራሚ አስደናቂ መልስ ሰጥተዋል። ሙሉን በደንብ አሳያቸዋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ፣ ሼር አርጎ መጀመር ነው። መልካም ቆይታ። ድሬዳዋ የኦሮሚያ ክልል ነበረች ድሮ በኦሮሚያ ክልል ነበር ተተዳደር የነበረው የኦሮሚያ ክልል አንድ አካል ነበረች ብለዋል። እንግዲህ ነበረች አልነበረችም የሚለው ላይ ሳይሆን እሱን እንግዲህ ራሱ የከተማ ከንቲባና እዚ አካባቢ ተወልደ ያደጉ ሽማግሌዎች፣ እንደዚሁም ወጣቶች፣ ታሪኩ የሚያውቁ ወጣቶች የሚገርም መልስ ሰጥተዋል። በመጀመሪያ የጠቅላይ ሚኒስትር አብይ አህመድ ነገር ላሰማችሁ ህገ መንግስቱ ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጣልና ለፌዴራል መንግስት ይሆን፣ ሶማሌ አንዱን ተርም ከንቲባ ይሆን፣ አንዱን ተርም ኦሮሞ ከንቲባ ይሆን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም የለም ከዚህ አባላት ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስከመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። እንደዚህ እንደዚህ ብለዋል። እንግዲህ አሁን ወደኋላ ነበር ካለም ብዙ ነገር ነው፣ በነበር ውስጥ ያለው ለማንኛውም ነበርን በነበርን ተው ተውና፣ ምክንያቱም ወደ ነበር ከገባን ታሪኩ ሰፊ ስለሚሆንብን አሁን ወደዛ መጓት ያስፈልገንም። የቻናል የፖለቲካ ቻናልም አይደለም የማህበራዊ ነገሮችን እያነሳን አዲስ ነገሮችን ለናንተ ለማድረስ እንጂ የታሪክ ቋጠሮ አንስተን ልንፈታ ልንቋጥር አይደለም። እሱ የወሰኛ ጉዳይ አይደለም። ለዚህ ለጠቅላይ ሚኒስትሩ ንግግር የዛው የድሬዳዋ ከተማ ከንቲባ መልስ ሰጥተዋል። በነገራችን ላይ አቶ ከድር ጁሀር የምር የምላችሁ የከተማው ህዝብ የምር ከልቡ የሚወዳቸው በጣም ጥሩ ሰው ናቸው። የሃይማኖት ምናምን ምናምን ሳይሉ ህዝቡን በስርዓት ማስተዳደር የሚችሉ የመሪነት አቋም ያላቸው መሪነት ትርጉሙ የገባቸው ሰው ናቸው። እሳቸው ስለ ከተማዋ የሚከተለውን መልስ ሰጥተዋል። አዲስ አበባና ድሬዳዋ ፌዴራል ከተማ ነው ብሎ በህገ መንግስቱ ላይ አስቀምጧል። የፌዴራል ከተማ ብሎ ሌሎች ደግሞ ግን ህገ መንግስትማ፣ አያውቃትም፣ ድሬዳዋ አያውቃትም። ያው በመግባባት ደረጃ እንግባባ ዝም አየር ላይ ከባድ እኮ ነው፣ ግን አይደል ለተነሳሽነትም ለምንም ህገ መንግስቱ ማያውቃት ከተማ ተብሎ። ለምሳሌ እኮ አሁን ሌሎች ክልሎች እርስ በርስ በጉርብትና በምናምን ይጠያየቃሉ። አንዳንድ ውሳኔዎች ይወስናሉ፣ በጋራ ያስተላልፋሉ ወዘተርፈ አየር ላይ ያለ ነገር እኮ አየር ላይ ያለ ነው። አሁን እርሶ ድሬዳዋን ወክለው እንደ አንድ ከንቲባ ከሆነ ከጎረቤት ወዳጅ ክልል ጋር የሆነ ውይይት አድርገው በጋራ ውሳኔ ብታሳልፉና ድንገት ደግሞ የፌዴራሉ መንግስት ደስ ባይለው ያሳልፋችሁት ውሳኔ ማን የት እናውቃለንም እኮ ይመጣል። የአየር ላይ ያለ ነገር አየር ላይ መበደርም አንችልም ውሳኔ ማስተላለፍ ማለት እኛ አሁን የምናደርገው ምንድን ነው? ሲስተር ሲቲ መፍጠር እንችላለን። በጋራ የመስራት ጉዳይ ላይ ማንዴቱ ይሰጠናል። እንደ ሌላው በራሳችን ህግ ማውጣት አንችልም። ሌላው ኮ ነፃነቱ የተጠበቀ የመበደርም የሁሉ ነገር ህግም አለው እና የራሱም ዳኝነትም አለው አካልም አለው። አሁን እኛ ስታስበው የእኛ የከተማ ነክና የፌደራል የአስተዳደሩ መደበኛ ፍርድ ቤት፣ ይግባኝ ሰሚ ፍርድ ቤት አለ። ከእኛ በላይ ደግሞ የሚያዙም በፌዴራል አብዛኛው። ይሄ ከተማ እውነት እየገደለ ያለው የፌዴራል መስሪያ ቤት ነው። ሁለት መንግስታት አሉ ማለት ይችላል። ከተማዋን ለማሳደግ በሚደረግ ጥረት ላይ ያኛው ነገር እንቅፋት ሊሆን የሚችልበት እድል አለ ወይስ እንዴት ነው? እኛ አንደኛ በተደጋጋሚ ይህ ነገር ጥያቄ ለእኛም ምላሽ አላገኘንም። ያው ክቡሩ ጠቅላይ ሚኒስትራችን ያው በአጭር ጊዜ መልስ ይሰጡናል ብለን እኛም ስንጠብቅ የነበረው አንደኛ የጋራ ገቢ የሚባል የለንም። እኛ የጋራ ገቢ ቢኖር ከተማው ባይዘወይ ልታርግ ያልቻለችበት ምክንያት አንዱ የጋራ ገቢ የላትም እንጂ ትወነጨፍ ነበር። ከየትኛውም ክልል በላይ እውነት ለመነጋገር ብታምንም ባታምንም አሁን ይሄን ከተማ እየመራ ነው ያለ ነው ፕሮጀክትና የመንግስትን በጀትን ጨምሮ አራት ቢሊየን ነው። ሰው ይፋ የሚያደርገው እኮ ስንት ቢሊየን ነው ይሄን ፕሮጀክት ብሎ ድሬዳዋ እኮ ከሰባት ስምንት ሺ ሰራተኛ ይዘን የገጠር ውሃ፣ ጤና፣ ኢንፍራስትራክቸር፣ ትምህርት፣ ግብርና ይህን ሁሉ አሟልተ እንግዲህ አራት ቢሊዮን በዛ። አሁን በዚያ ላይ ደግሞ የግል ሴክተሩ ይበዛል። ከዚያ ገቢ ደግሞ ሌላውን እየመገበች እራሷ እንዴት አሁን ያው በደንብ ተደጋጋሚ ጩኸትና ትጋት የሚጠይቃቸው ይመስለኛል። ምክንያቱም አለ እኛ መጮፍ ተተናሉ ማን ነው? ለምንድን ነው እሱ የሚከለከል? ይሄ ያለስ ሊያቆይ ይገባሉ። ክቡር ጠቅላይ ሚኒስትሩን ቶሎ ውሳኔ ያሰጠው አይደለም። አይ ክቡር ጠቅላይ ሚኒስትሩ አሁን ከህግ ማሻሻያዎቹ ጋር በጋራ የሚመለሱ ነገሮች ይኖራሉ። እነሱ ጋር አይደለም ችግሩ። መጀመሪያ ክልሎቹ ህጎች ሲቋቋሙ እኔ ሁሌ አንድ ተረት ነበረ ምላቸው የነበረው ይሄ ከተማ ባይዘው ወይ ያንንም ስትቋቋም ለፖለቲካል ኢሹ ነበረ የተቋቋመችው፣ ማለት ይችላለሁ። እኔ እንደሌላው እንደ ሌላው ሳይሆን ይገባኛል ጥያቄም ሳይሆን ሲፈልግ የሚፈልጉትን ሰው ሲያመጡ ሁሉ ነገር አብሮ ይለቃሉ። የማይፈልጉ ሰው ሲመጣ ደግሞ አብረ አሁን አንተ ኖርማል አሁን ሞዴል መኪና የምትባለው አሁን በተኗ ወይም ስታርተሯ ሳይሆን የበፊት ቁልፍ እኮ ሞተር የሚከፍተውና በር የሚከፍተው ግን ዘሴም ቁልፍ ሆኖ ግን ሞተር የሚከፍተውና በር የሚከፍተው አንድ አይደለም። ሞተር የሚከፍት በር የሚከፍተው ሞተር ውስጥ ስታስገባ ደግሞ ዝም ብሎ ጭድ ድምፅ ይሰጠሃል እንጂ አያነሳልህም። የሞተሩን ስታስገባ ደግሞ በሩን የሚከፍታል፣ ሞተሩን ይከፍታል። ግን በአንዴ ነው ጠረክ የሚያደርገው። ከድር ከንቲባ ነው፣ ዋቴቨር ብለነዋል። እኔ በዛ ነው ማስበው። ሌላ ጊዜ ከድር መጣ። ሁሉ ነገር እኮ መኪና ሰጥተው ነው መኪና መንዳት አይቻልም። የተሰጠኝ መኪና ደግሞ ግን የበር ቁልፍ ነው እንጂ የሞተሩን ቁልፍ ደግሞ አልሰጡኝም። ያ ማለት አይነሳም። ሰው አያውቅም። አደለ? የሚፈልጉት ሰው ሲመጣ ደግሞ ያኔ ኢህአዴግ ጊዜ የነበረው ማለት ነው። የሚፈልጉት ሰው ሲመጣ ደግሞ ግን የበሩን ቁልፍ ይወስዱና ተመሳሳይ ቁልፍ ነው። ልትለይ አትችልም። አደለም ትክክለኛ ቁልፍ ሲሰጡ አንተ ገብተህ ስታነሳ ከድር መኪናው መንዳት ስላልቻለ ነው ያው የመጣ ሰው ነበረስል እንደዛ ነው የሚባለው። አሁን ብልጽግና ከመጣ አምስት አመቱ ነው። ቢያንስ ብልጽግና ከመጣ በኋላ አንድ ሶስት ጥያቄ ተነስቷል። አንድ ሶስት ከንቲባ ነገር ይመስለኛል ያለው በቃ እና የሞተሩን ቁልፍ መስጠት ለምን ግድ ነው የከበደው? አሁን የሞተሩን ቁልፍ ለመስጠት ሰርቪስ እየተደረገ ነው። ለምን ሰርቪስ እየተደረገ ነው ሚለ፣ ህገ መንግስቶች እየተሻሻሉ ነው ሚሻሻላሉ፣ የጋራ ኮሚሽን አለ፣ የጋራ እነዚህ ምክክሮች አሉ፣ እያንዳንዱ ጥያቄ አለ። ኢቨን እኮ ባንዲራ ላይ እኮ መግባበት አልቻለም አይደለ? የኢትዮጵያ ችግር እኮ ብዙ ችግር አለ። አሁን እሰራለሁ ስትል፣ አሁን ሌላው ባልተፈታበት የእኛ ቢፈታ ነገም ሌላም ጦስ ይዞ ስለሚመጣ በጥናት ላይ የተመሰረተ ኮሚቴ ተዋቅሮ በክቡር ጠቅላይ ሚኒስቴር እየተያየ ስለሆነ በህገ መንግስቱ በቅርብ እኛም ይመለሳል ብለን እንደ አይነት መሪዎችን ያብዛልን። በእውነት ለምናገር አቶ ከድር ጁሀር መሪ ያብዛልን። የሃይማኖት ዘር፣ ጎሳ ሳይሉ ህዝቡን በአንድነት ማስተዳደር መምራት የሚችሉ ወንበሩ ትርጉም የገባቸው የመሪነት ትርጉም የገባቸው መሪዎችን ያብዛልን። ሌላ ምንም አንልም። እሳቸው ይህን መልሰዋል። ቀጥሎ የማስደምጣቸው ወጣት የእውነት ከልቡ ሰምቶት የሚናገረው መልስ ነው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 ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግ ነው ከኛ በፊትም አባቶቻችን ዘጠና ዓመት ያሁን እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት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 ተወልዶ ያደገው ታሪኩን ከመጀመሪያ እስከ መጨረሻ በደንብ የሚያውቀው የዚህን ወጣት ንግግር አሰማዋችሁ። ፍርዱ ለናንተ ነው። እኔ እዚህ ጋር ይሄን ያሰማዋችሁ፣ እናንተ ፍታ ሆናችሁ ፍርዱ እንድትፈርዱ እንጂ እኔ እዚህ ጋር እንትና እያተከልኩ ነው እያተከታለም ልል አይደለም። እኔ እንደዛም አላልኩም። ፍርዱን ለእናንተ ትቻለሁ። ከኔ የሚጠብቀው መረጃውን በትክክል ማድረስ ነው። አድርሻለሁ። በቀጣይ በሌላ ምስት ቪዲዮስ ከምንገናኝ ሰርን ሰንብት እያልኩ ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ፣ ሼር ማድረግ አትርሱ። መልካም ቆይታ